ሰላም ጤና ስጥልኝ ዶክተር በድሪ አህመድ እባላለሁ የማህፀንና ፅንስ ስፔሻሊስት ሐኪም ከዌልስፕሪንግ መልቲ ስፔሻሊቲ ማዕከል። ዛሬ እንድናገር የፈለግኩት በእርግዝና ጊዜ የመጀመሪያ ሶስት ወራት ከሚያስቸግሩት አንዱ የማቅለሽለሽና ማስመለስ ሲሆን እነኚህ ምልክቶች በብዛት የሚጀምረው ከስድስት ከሰባት ሳምንታት ነው፣ ግን በጣም እናቶችን አስቸግሮ ለህክምና እንዲሄዱ የሚያደርግበት ወቅት ከዘጠኝ እስከ አስር ሳምንታት ሲሆን ዋናው ምክንያቱ ባይታወቅም እንደ አጋላጭ ምክንያቶች ከምጠቀ የሚንቀሳቀሱት የእርግዝና ሆርሞን ወይም ደግሞ ኤች ሲ ጂ መጨምርበት ወቅት ነው። ሌሎች አጋላጭ የሚባሉት ምክንያቶች እርግዝናው መንታና ከዛ በላይ ከሆነ ወይም ደግሞ እርግዝናው የአፈጣጠር ችግር ያለው ለምሳሌ ሞላር ፕሬግናንሲ ከሆነ ከዚህ በፊት በእርግዝና ጊዜ እንደዚህ አይነት ታሪክ ካላትና በአሁኑ ደግሞ አሁን ባለችበት ለነዛን ታሪክ የመጋለጥ እድሉ ይጨምራል። ሌላ አጋላጭ ደግሞ ከዚህ በፊት የባክቴሪያ ኢንፌክሽን ካለባት እና በትክክል ተመርምራ ካልታከመች ለእንደዚህ አይነት የማቅለሽለሽና ማስመለስ ትጋለጣለች። አንዲት እናት ቤት ውስጥ ማቅለሽለሽና ማስመለስ ሲያስቸግራት ምን ማድረግ አለባት? አንደኛ የአመጋገብ ሁኔታዋን ማሳከል አለባት። ለምሳሌ ሌላ ጊዜ ሰው በተለምዶ ቁርስ፣ ምሳ፣ እራት የሚመገበው ከሆነ አንዲት እናት እርጉዝ ስትሆን ተጨማሪ ሁለት ምግብ ያስፈልጋታል። ያም ማለት ትንሽ ትንሽ ቶሎ ቶሎ እንድትመገብ ይመከራል። ሁለተኛው ደግሞ ይህንን እንዲያባብሱ ከሚያደርጉ ነገሮች መጠንቅ አለባት። ይህንን የሚያነሱ ሽታዎች፣ ክችን ውስጥ ገብቶ ምግብ ማብሰል፣ የሽንኩርት ሽታ፣ እነዚህ እነዚህ ነገሮች መራቅ አለባት። ሌላው ደግሞ በቂ ፈሳሽ መውሰድ አለባት። ለምሳሌ ይሄኛው እርግዝና በራሱ በጣም ፈሳሽ ስለሚያስፈልግ አንዲት እናት በእርግዝና ጊዜ በቂ ፈሳሽ ያስፈልገታል። ሌላው በቂ እረፍት ማድረግ አለባት። እነዚህና ሌሎች ከዚህ ለመታከም አድርጋ እምቢ ካላት ሐኪም ማየት አለባት። መቼው ነው ሐኪም ማየት አለባት? እንደዚህ የሚያጋጥማት እናቶች አንደኛ ይሄ ማቅለሽለሹ በየጊዜው ይህንን ከላይ የጠቀስኳቸውን ነገሮች እየተጠቀመች ማይሻላት ከሆነ ኪሎዋ ደግሞ ከአምስት ፐርሰንት በላይ የሚቀንስ ከሆነ በቀን ሶስቴና ከዛ በላይ ማስመለስ ኖሮ ማዞር፣ የምግብ ፍላጎት ማጣት ካጋጥማት ወደ ሐኪም ቤት መሄድ አለባት። ግን ወደ ሐኪም ቤት ካልሄደች ምን ምን ችግሮች ያስከትላሉ? አንደኛ እናት ላይ ነው። እናት ላይ ከሚያስከትሉት ችግሮች አንደኛ በማስመለሱ የተነሳ የጉሮሮ መሰንጠቅ፣ በማስመለሱ የተነሳ ደግሞ ከሰውነታችን የሚወጡ ፈሳሾች የኤሌክትሮላይት ኢምባላንስ ያመጣል። ይህም ለሰውነታችን በጣም የሚያስፈልጉ እነ ፖታሲየም አይነቶች ለሰውነታችን አስፈላጊ ስለሆኑ በማስመለስ ምክንያት ይወጣሉ። ሌላው ደግሞ አስፈላጊ የሚባሉ ቫይታሚኖች ከሰውነታችን ይወገዳል። ለምሳሌ ቫይታሚን ቢ ዋን። ይሄ ደግሞ ከሰውነታችን ከወጣ የመራመድ አለመቻል፣ ግራ መጋባት፣ ስትራመድ ደግሞ አቅም የማጣት ያስከትላሉ። ሁለተኛው ደግሞ ልጅ ላይ የሚከተለውን ችግር ነው። አንደኛ ልጅ ላይ ከሚከተሉ ችግሮች ቀኑ ሳይደርስ ሚጥ ማምጣት ለምሳሌ ከ37 ሳምንት በፊት በዚህ ምክንያት ሚጥ ሊመጣ ይችላል። ሌላው ደግሞ አነስ ያለ ኪሎ። እኛ የምንፈልገው አንድ እናት ከ25 ኪሎ በላይ ነው የምንፈልገው። ስለዚህ እነዚህ አይነት ነገሮች እናት አጋጥሟት ሕክምና ካላገኘች ኪሎ ትንሽ የሆነ ልጅ የመውለድ ትችላለች። ሌላም አንዳንድ ጥናቶች እንደሚያመለክቱት ከሆነ ልጁ ከተወለደ በኋላ በጣም ሕክምና ካላገኘ ለአውቲዝም የመጋለጥ እድል አለው። ስለዚህ እነዚህንና ተያይ የማጸ ናሰንስ ህክምና ከፈለጉ ከታች በምናስቀምጣቸው ስልክ ደውላችሁ ቀጠሮ ማሳስ ትችላላችሁ። እናመሰግናለን።